ብፁዓን አባቶች መልስ ሰጡ። ብፁዕ አቡነ ዘካርያስም ብፁዕ አቡነ ይስሐቅም መልስ ሰጥተዋል። እና ደግሞ ሰሞኑን በሚዘራው ነገር አትረበሹ። እመቤታችን ቤዛዊት አለ ነው ቤዛዊት ዓለም ትባላለች። ቤዛዊት ዓለም የምትባለው በዚህ ነው። ስለ ፍኖተ ጽድቅ ሀሌታ ቲቪ እንዲህ ዓለም አስደንግጦ የተባለው ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ጉዳይ ለእነዚህ ልጆች ምትኳ በራ የሰጠው ትምህርት አለ በዚሁ አዳራሽ አልተላለፈ። በነገረ ክርስቶስ ትምህርት መምር እዩ መኑ ይዘን ሄደን የሰጠው ትምርት አልተላለፈ። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። ወንድማችን ኢዮብ ዘሚካኤል በድጋሚ ያጋለጠው ምስጢር ኢየሱስ ክርስቶስ የሃያትና የሞት መዳኔት ነው። ከሰማይ በታች ከምድር በላይ ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀምና ቅዱሳንን በማጣጣል ያስተማሩትን አስተምሮ መጋቤ ሐዲስ ሮዳስና ዲያቆን ሄኖክ ኃይሌ እንዲህ ይመለሱም። ገድለ ቅዱሳን ይነገራል፣ ይተረካል እንጂ አይሰበክም። ገና ለገና ገድል ስለሆነ በክሪቲክ አይን የምታየው ከሆነ ገድሉን ልትጠቀምበታችል፣ እያሱ ፀሐይን አቆመ የሚለው ገድል ላይ ቢሆን፣ በበትር ባህር ተከፈለ ገል ላይ ቢሆን ወደን አይደለም ማርያም ማርያም የምንለው። ወደን አይደለም ማርያም ማርያም ማርያም የምንለው። አንዳንድ ሰዎች ጌታን ተቀበል ጌታን ተቀበል ይላሉ። እንዴ የተወዳችሁ ድሜ ሰዎቻችን በዛሬ መረጃችን በስፋት የምንመለከት የምንቃኘው ጉዳይ ነው። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። ሁላችሁም እባካችሁ ላይክ አድርጉም። ኦርቶዶክሳውያን እያሳዘናችሁ ነው። አንድ መረጃ ለማውጣት እኛ በጣም ቀን ሙሉ ለፍተን የምናወጣው ግን ሳንታክት በቀን ሁለት ጊዜ ነው። ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር እያቀረብኩላችሁ የሚገኘው ማልዳ አንድ ሰዓት ከአርባ ምሽት አንድ ሰዓት ላይ መረጃ ከማስረጃ በቪዲዮ አስደግፌ ትኩስ ሰባር የሆኑ ኦርቶዶክሳዊ መረጃዎችን ዛሬ በዛሬ እያቀረብኩላችሁ እናንተ ግን ላይክ ማድረግ ተስኗቸዋል። እባካችሁ ሁላችሁም ላይክ አድርጉ። ቢያንስ ሶስት ሺህ በላይ ላይክ ሁለት ሺህ በላይ ላይክ ያስፈልጋል። እባካችሁ ትብብራችሁን አሳዩ። ወደ መረጃችን አመራ በስማ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋሻ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕርጋቸውና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ተሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያልኩኝ በቀጥታ በቀጥታው ወደ መረጃችን አመራለሁ። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምዜይ ሰኮነ ፍሳው ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦች መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ጀምሩልኝ። ባካችሁላችሁም አታስከፉኝ። ትብብራችሁን የምታሳዩ ላይክ በማድረግ ነው። እስከ ብፁዕ አቡነ ገብርኤል ጋር የተገናኙ መረጃዎችን ነው ዛሬም በሰበር መረጃችን ወደ እናንተ እየመጣወት አባቶች ሊቃነ ጳጳሳት መልስ ሰጥተዋል፣ ዝምታቸውን ሰብረዋል። ብፁዓን አባቶች ምናሉ የሚለሆን ኋላ ላይ አሳያቸዋለሁ። ከዚ በፊት ግን አንዲት ደስ የምታሰኝ ምክር ከዲያቆን ዘላለም ታየ ተከታትለን እንመለስ። ኃጢአትን ስትሰራ ይጥለኛል ብለህ የተማመንክበትን ጉልበት እግዚአብሔር ያስወጣኛል ብለህ እንዴት መተማመን ያቅታ አይኑ ማንም ሰው ከኃጢአት ጋር የሚያደርገው ትግል ቀላል አደል። ማንም ሰው ቅዱስ ጳውሎስ እንዲሁም እስከ ደም ጠብታ መፍሰስ ድረስ ነው ታገሉሚ በጣም ከባድ ነው። እውነቴን እምልህ ለምን ኃጢአት መምጫ መንገዱ እንደ በሽታ የሚታወቅ ብቻ አይደለም ባልጠበቀው መንገድ ነው ኃጢአት የሚጥል የጠበቀው ጦር ውጊያ ላይ

እና ኃጢያትን እንደዚህ አይነት ነገር አንረዳውምኝ። ኃጢያት ሰዎችን ከእግዚአብሔር እንደምታርቃቸው፣ እንደምታሳጣቸው አምላካቸውን ጭምር በዛው መንገድ ውስጥ ግን ያጣኸውን እግዚአብሔርን እና የበደልከውን አምላክህን እውነት ልቡናህ ኃጢያቱን እየጠላ ማረግን አቀቶት። አሁን አንዳንድ ወንድምህቶቻችን እንደዛ ስላሉ ማረጉን እንኳን አይፈልጉት ግን ዴ ካንት ኮንትሮል ዴም ሰልፍስ በቃ አይ ካንት ኖን ይላል እሱ ስሜት ውስጥ ካለ ኖ ሃንድስ ዳውን ትወጣለህ። የሆነ ጊዜ በጣም ደስ የሚያሰኝ ነው። ከኃጢአት እንዴት መውጣት እንዳለብን የሚያሳይ ነው። ኃጢአት ወይ ደግሞ ክፉ የሆነ ሀሳቦች ወይም ክፉ የሆነ ሳቢዎች በውስጣችን የምናሳድር ከሆነ ነገ ከነገ ወዲያ እያደሩ እያደሩ ተራራ ሆኖብን ገዝፎብን ከእኛነታችን ከሃይማኖታችን ከኦርቶዶክሳዊ መንገድ ያወጣናል። ምንም ጥያቄ የለውም። ስለዚህ ኃጢአትን ሳይውል ሳያደር ለነሳ አባት መናዘዝ ውስጣችን ውስጥ ደግሞ የማይገቡ አስተምህሮቶችን በማትፋት ልናረብ ይገባል። ከሰሞኑ የነበሩትን አንዳንድ ጉዳዮች በድጋሚ ላንስ ወደ ብፁዕ አቡነ ገብርኤል ተመልሻለሁ። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል ናቸው። እንደምናስታውሰው ብፁዓን አባቶቻችን 2015 ላይ ኤጲስቆጶስ ሆነው መመረጣቸው ይታወሳል። ከእኛ መካከል አንዱ ብጹ አቡነ ገብርኤል ናቸው። ና ሀገረ ስብከት ተሰጥቷቸው በጀት ተመድቦላቸው በርካታ ቤተ ክርስቲያናት ገዳማትን እንዲያሳድሩ ከቅዱስ ሲኖዶስ ታዘዋል። ነገር ግን ከሰሞኑ በፍኖተ ጽድቅ ያየናቸው ነገሮች ነበሩ። ና ቤዛዊተ ዓለም አትባልም የሚለው ብቻ አይደለም። በጣም በርካታ ሐሳቦች፣ በርካታ አስተምህሮቶች ናቸው የታየባቸው። ና እስቲ አንዱን ላሳያቸው ኢዮብ ዘሚካኤል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 አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችንም በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነው እና እኔ እንደው እንደ ሀሳብ ቆም ብሎ ነገሮችን ከእልህ ወጥተው ከአጉል ፖለቲካ እንደው እንዲህ ስለሆኑ ነው እንደዛ ስለሆኑ ነው ከሚል በዙሪያዎት ያሉ የአጃቢዎች ወይም ደግሞ የእርሶ ተከታዮች ከሚሰሩት ፖለቲካ ይልቅ ቆም ብሎ እንደ አባት ነገሮችን ማየት ጠቃሚ ነው ብዬ አስባለሁኝ። የመጀመሪያው ነገር ቤተክርስቲያን ገፊ እንደሆነች ቤቱ ገፊ ነው በሚል ቃል አጅቦ ሲናገሩ ተመልክተናል። ሁለተኛ ጌታ ኢየሱስ ክርስቶስ ብቸኛ የኃጢአታችን ማስተሰሪያ እንደሆነ አዳኛችን እንደሆነ መናገር ወይም ደግሞ ከሱ ውጭ ሌላ አዳኝ እንደሌለ መናገር አደጋ እንዳለውና አስተሳሰባችን ራሱ መለወጥ እንዳለበት ይናገራሉ። የምርም እንደዚህ አይነት አመለካከት ያላቸው ግለሰቦች ካሉ ግለሰቦቹ ቢታረሙ ጥሩ ነው። ኢየሱስ ክርስቶስን እንዲህ ብሎ መናገር ስህተት አድርገው የሚያስቡ ካሉ እያሉ ያሉት ግን እንደ ቤተክርስቲያን ነው። ምክንያቱም ቤቱ ገፊ ነው እያሉ ስለሆነ ማለት ነው እና በጣም ከትልቅ ይቅርታ ጋር ብፁሕ አባታችን ግለሰቡን ለማስደሰት የሄዱበት ርቀት እንደሆነ ይሰማኛል። አንደኛ በአውደ ምህረት ሲሰብኩና በዛ አዳራሽ ሲሰብኩ ልዩነት አየው። ከዚህ በፊት በነበረ ቪዲዮ ላይ እፀ ሕይወት እንደምትባል ሁሉ ሰብከው ነበረ፣ ታቦት በቆመበት በቤተክርስቲያን አውደ ምህረት። በአዳራሹ ስንሰማዎት ደግሞ ማርያም ቤዛ መባሏ ራሱ ጥያቄ ምልክት ውስጥ እንደሚገባቦት የሚያሳይ ነገር ተናግረዋል። መባል የለባትም በሚል ድምዳሜ ማለት ነው በሰጡት መግለጫ ደግሞ በጣም አስቂ ነገር ነው ያየ ነው። አንደኛ እኔ እንደው ስለ ሌላ ነገር ለማውራት ጊዜም የለኝም፣ ስለ ጫማ ስለ ምናምን ለማውራት ጊዜ የለኝም። ቤዛ ስለሚባል ትርጉም ማለት ነው ስለ ትልቁ ስለ ኢየሱስ ክርስቶስ ቤዛነት ትንሳኤ መናገር ነበር የፈለግኩት አሉ። ታዲያ መዝሙሩን ለምን አነሱት? ስለ እመቤታችን የተዘመረውን መዝሙር አንስቶ ማርያም ቤዛ አትባልም የሚለውን ነገር ለምን አመጡት? ስለዚህ የ15 ደቂቃ መግለጫ የሚመስል ነገር ተናግረዋል። ፍሬ ያላየሁበት ኢየሱስ ቤዛ ነው ብሎ ለመስበክ ማርያም ቤዛ አይደለችም የሚልን ቃል መናገር አስፈላጊ አልነበረም የጌታ ኢየሱስ ክርስቶስ ቤዛነት በማርያም ቤዛ አለመሆን የሚተካከል ነገር አይደለም ሲጀመርም ትርጉሙ እንደዛ አይደለም ለኢየሱስ በተሰጠው ትርጉም ነው ድንግል ማርያም ቤዛ የተባለችው የሚል ምንም አይነት ትርጉም ሰተን አናቅ ቤተክርስቲያን እንዲህ አይነት ነገር ስታስተምር አልሰማንም እነዚያ አስመስለው ለተናገሩት ነው ስህተት ነው የተባለው እና እሱን ከማረም ይልቅ ዝም ማስቢያ በሚመስል መልኩ ለራሱ ለኢየሱስም ቤዛው ነች ብለው ተናግረው የጠበቅነውን ነገር ሳናገኝ አልፏል። አላማ ያለው ይመስላል። የዛሬውን ፕሮግራም ወይም የዛሬውን የአባቶች ስብሰባ ጫን ያለ እንዳይሆን የሚመስል ነገር ለማድረግ ማለት ነው። እና በጣም የሚያሳዝን ነገር ነው። እኔ ቆም ብሎ ማሰብ እንደ አባት ያስፈልጋል። እኛም እንደ ልጅ ሀሳባችንን ስናጋራ ሌላ የፖለቲካ መልክ ከመስጠት ጦርነት ለመቀስቀስ የሚመሳስሉ ነገሮችን ከመናገር ቆጠብ ባለመልኩ ቆም ብሎ ቤተክርስቲያንን ማሰብ ተገቢ ነው እላለሁ። ፍኖተ ጸድቅ ላይ ግን አሁንም በደንብ ማጣራት በደንብ ነገሮችን ማየት ያስፈልጋል። ብፁዓን አባቶቻችን ሀብት ረጋፊ ነው። የትኛውም ሚዲያችን በብዙ ቢሊዮን ቢደገፍ እንኳን ምዕመናንን ከስር ከስር የሚሰልብ ማህበር ከሆነ አላስፈላጊ ነው። ሚዲያ አሳድሶ ምዕመናንን የሚሰርቀን ከሆነ ትምህርታችንን የሚበርጽ ከሆነ ሚዲያውን ሊወስደው ይችላል። ድጋፉ ቀርቶ ከነ ሊወስደው ይችላል። ትምህርታችን ግን አይነኬ መሆን ስላለበት ማህበሩ በጥንቃቄ ቢታይላለው። ስለ ፍኖተ ጽድቅ ነው ያወራሁት። ሰላም ክርስቶስ ይብዛላችሁ። እንግዲህ የብፁዕ አባታችን የብፁዕ አቡነ ገብርኤል በረከታቸው በሁላችን ላይ ተደር በእውነት አንድ ሊቀ ጳጳስ የአንድ የቤተ ክርስቲያን አባት ከቤተ ክርስቲያን አባቶች ህብረትነት ተለይቷል ብለው ሊቃነ ጳጳሳት እስካልነገሩን ወይ አባቶች ሊቃነ ጳጳሳት እስካላወገዙ ድረስ ክብራቸው ክብራችን ነው። በጵጵስናቸው ለእኛ ክብር ነው። ክህነታቸው ክብራችን ነው። ስለዚህ ብፁዕ አባታችን በረከቱ ይደርብን ማለት አለብን። የማይገቡ ቃላት ኦርቶዶክሳውያን አትናገሩ፣ አስተምሯቸው። ስህተት ከሆነ ሊቃነ ጳጳሳት አሉ፣ ቋሚ ሲኖዶስ አለ፣ ሊቃውንት ጉባኤ አለ፣ መምህራን በየደረጃው አሉ። እኛ ምእመናን ደግሞ ያየንበትን ነገሮች እየሰራን እያስተላለፍን እንገኛለን። ግን ስርአታዊ በሆነ መንገድ ሊሆን ይገባልና ቋሚ ሲኖዶስ ውሳኔውን ያስተላልፋል ብለን እናስባለን። ብፁ አባታችን በአንድ ወቅት ደግሞ ይህን አስተምሩ ነበር። ያው ስህተት በጣም በርካታ ስህተቶች ነው ያስተማሩ ያሉት። እግዚአብሔር ልብ ይስጣቸው። ግን እንካተል ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠውም። ገና ለገና ገድል ስለሆነ በክሪቲክ ሳይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ። ተረት ነው ለማለት ይንቀጠቀጣል። ግን ገላል ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፏል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወደ ዳሞ ተራራ የወጡት በምድር ነው በዘንዶ አታፍሩም? አሁን ይሄደው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስትገልጠው የሚጀምረው ሰውና እባብ ሲያወሩ ነው ነው፣ አይደለም ሔዋንን ያሳታት ማን ነው እስቲ እባብ ሲናገር ይገርማል፣ ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ የቱን ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን የምትናደደው? እያሱ ፀሐይን አቆመ የሚለው ገል ላይ ቢሆን፣ በበትር ባህር ተከፈለ ገል ላይ ቢሆን ዓለት ድንጋይ በበትር ተተርትሮ ውሃ ፈለቀ። ራሱ አለት አህያ አህያ አወርላች በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ በለ ተለያየ ሰው ልብ አድሮ እነሱን ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመጽሐፍ ቅዱስ ተአምራት በገድ ላት ተአምራትም ታምናለች። በተለይ ይሄ ይተረካል ይነገራል እንጂ አይሰበክም በማለት ያስተማሩት አስተምሮን በጣም ተንትኖ ዲያቆን አባይነ ካሴ ሰርቶታል። ፌስቡክ ገጹ ላይ ገብታችሁ እንደ ሁላችሁንም ልጋብዛችሁ መተረክ ማለት ምን ማለት ነው? ማስተማር ማለት ምን ማለት ነው? መስበክ ማለት ምን ማለት ነው? ብሎ በጣም ረጅም ጽሁፍ። አባታችን ዚጋ ያሉት እንደዚህ ነው። ዚጋ ያሉት እንደዚህ ነው። ስህተት አስተምረዋል በሚል ህሳቤ በጣም ሰፊ ትንታኔ ሰጥቶበታል። እሱን ገብታችሁ ተከታተል ወደ ቀጣይ መረጃችን እስኪ እናምራ። እመቤታችንን ቤዛ የምንላት ወደን አይደለም፣ ወደን አይደለም ማርያም ማርያም ማርያም የምንለው አንዳንድ ሰዎች ጌታን ተቀበል፣ ጌታን ተቀበል ይላሉ። እንዴ ጌታን ተቀብለን ጌታ የተቀበላቸውን አለመቀበል ከመጽሐፍ ቅዱስ ሀሳብ ውጪ ነው። ድንግል ማርያም ወላዲት አምላክ ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ከመጽነሷ በፊት ድንግል ነች። በጸነሰች ጊዜ ድንግል ነች። ከጸነሰችም በኋላ ድንግል ነች። ከመውለዷ በፊት ድንግል ነች። በወለደች ጊዜ ድንግል ነች። ከወለደችም በኋላ ድንግል ነች። እናትም ናት፣ ድንግልም ናት። ክብር ይግባት፣ ወላዲት አምላክ። እግዚአብሔር ግን ከድንግል ማርያም ጋ ነው ስንል በልጅነት ነው በሽጋ ወልዳው ነው እኛ አባታችን ብለን የምንጠራውን እሷ የምትጠራው ልጄ ብላ ነው። እኔ በዚያ ዘመን ብኖር ኖሮ ጌታን እወልደው ነበር ብለው በድፍረት የሚናገሩ ሰዎች አሉ። ሥራ ያገኝን ሰዎች አለን። ቆቅልሻችን የተፈታልን፣ ታሪካችን የተቀየረልን፣ እንባችን የታበሰልን፣ ነገራችን የተገለበጠልን፣ በድንግል ማርያም የተባረክን ሰዎች አለን። ከሚተረከው ታሪክ ከሚሰጣችው ምዕራፍና ቁጥር በላይ በህይወታችን የተደረገልን እሱ ምስክር ነው። ወደን አይደለም ማርያም ማርያም ማርያም የምንለው በእሷ የተደረገልንን ስለምናውቅ ነው። እኛ እኛ ኦርቶዶክሳውያን ሁሉ ነገራችን ከመቤታችን ጋር የተያያዘ ነው። ማንም ሰው ዛሬ መጥቶ የማርያምን ፍቅር ሊወስድብን አይችልም። እንደውም ክፉ ጎረቤት ዕቃ ያስገዛል ይባላል። የመቤታችንን ፍቅር ቢጨምሩ እንጂ አይቀንሱም። በእርግጥ ግን ደግሞ ስህተት የሆነ አስተምህሮቶችን የሚያስተምሩ ካሉ ደግሞ ያው እንግዲህ ምንድነው የሚባለው? የገማ ጣት ይቆረጣላል የሚባሉ ሌላውን ጣት ለማትረፍ ሲባል የኛውን ጣት እንቆርጣለን። ምናልባት ብፁዕ አባታችንም ሆኑ ሌሎች በስህተት አስተምህሮ ውስጥ ያሉ አካላት የሚያስተምሩት ነገር ለቤተ ክርስቲያን እንቅፋት የሚሆን ከሆነ በቤተ ክርስቲያን ታሪክ የነበረ ነው። እንኳን አንድ ጳጳስ ሴጣንም መልአክ እንደነበረ፣ ይሁዳም ሐዋርያ እንደነበረ የምትሰብክ ቤተክርስቲያን ስህተት የሆነውን ነገር በገሃድ የምትገልጥ ስለሆነች በስህተት ጎዳና ውስጥ የሚመላለሱ ካሉ አሁንም አደብ ይግዙ ነው። አሌታ ቲቪ እንዲህ አለ። አዲስ ትምህርት የትኛው ነው? ቤዛዊተ ዓለም አትባልም የሚለው አዲስ ትምህርት ሰምተን የማናውቀው ለዚህ ነው። አትደንግጡ ሁ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዝ በፊት በነገረ ድኅነት ጉዳይ ለእነዚህ ልጆች ምትኩ አበራ የሰጠው ትምህርት በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ በኩል ትምህርት መምር እዮ በመኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምር ተስፋዊ ሞሲሳ የሰጠው አለ። ከመምራኑ ጋር ሰባት ቀን አዳማ ቁጭ ብለን የፍኖ ተጽርቅ መምራን ጋር የተደረጉ ዲስኪሽኖች አሉ። አልተላለፈም። ተቀርል ተቀርል ተቀርል፣ አለ አለ። ይሄ አልተላለፈም። ያንን ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልያኑ። አሁን ግራ ይገባኝ። አሁን እኮ ነገረ ክርስቶስ ጉዳይ እኮ ክርክር ስነሳ የነበረው መምህር እዮ ከሁለት ቀን በላይ የፈጀበት ትምህርት ተቀርጿል። ያን አስቀምጦ ድንግል ማርያም ቤዛዊት ዓለም አትባል የሚለውን ትምህርት ማስተላለፍ ለምን ተፈለገ? ፍኖተ ጽድቅ መጠየቅ አለበት። በዚህ ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? ያውም ይሄን ያህል ኢኦርቶዶክሳዊነት ያለበት ትምህርት ትምህርቱ ሌሎቹም መምህራን እንዳሉት ኢ ኦርቶዶክሳዊ የሆነ ከኛ ቤተክርስቲያን ዋናው ከሆነ ከዶግማ ትምህርት ጋር የሚጣረስ ፍጹም የሆነ የቤተክርስቲያን ያልሆነ የተሃድሶ መናፈቃን የሚያስተምሩት ትምህርት ሆኖ ነው ያገኘሁት። ብፁዕ አቡነ ገብርኤል ይህን ትምህርት ሲያስተምሩ የምር ተሳስተው ነው ወይስ ሆን ብለው ነው የታሰበበት ነገር? ትምህርቱ አብዛኛው ፓርት ስህተት ነው። አብዛኛው እኔ አሁን ቤዛነት ጋር ብቻ አይደለም። ብዙ ወንድሞች አይተውታል። ውስጥ ላይ ብዙ ስህተቶች አሉ። ይህን ትምህርት በተመለከተ ለፍኖ ተጽርቅ አገልጋዮች የተሰጠ ነበረ አልተላለፈም። ከቤዛነት ጋር የተገናኘ ማለት ነው ከቤዛነት ጋር ከነገረ ድህነት ጋር ቤዛነት እ የነገረ ድህነት አካል ነው። የመቤታችንም ቤዛነት ከነገረ ድህነት ጋር የሚገናኝ ጉዳይ ነው። ኢ ኦርቶዶክሳዊ ትምህርት ነው ያስተማሩት። በዚህ ምንም አይነት ድርድር የለውም። ኢ ኦርቶዶክሳዊ ነው፣ ተቀባይነት የሌለው ነው። መጽሐፍ ቅዱሳዊውን ሐሳብ በጣም ደባልቆ ነው ያስተማሩት። ይህንን ብፁነታቸው እንግዲህ አሁን ስለዶሱ ሌላውም ሲያናገራቸው ቁጭ ብሎ ይሁትና ልክ ነኝ ካሉ ግን ልክ አይደለም። ለዚህ ነው አምኖበት ነው ያስተማሩት። ተሳስተው ነው ብለውን እሳቸው ቢወስኑት ጥሩ ነው። እኛማ ሌሎቹም መምህራንማ ትምህርቱ ስህተት ነው ብለናል። አሁን እሳቸውን ኢንቴንሽናቸውን አይተ ከሆነ አትደንግጡ ብሏል። አትደንግጡ ምን ማለት ነው? ትምህርታቸው ሰው እንደሚረብሽ በእኛ ቤተክርስቲያን እኮ የሚያስደነግጥ የነገረ ድነት ትምህርት የለንም፣ ልብን የሚያሳርፍ እንጂ ሰበር ዜና አድርጎ አትደንግጡ ያሉበት ምክንያት ምንድን ግን ትምህርቱ የሀምሳው ደቂቃ ትምህርት እጅግ በጣም በሚገርም ሁኔታ ብዙ ብዙ ስህተቶች አሉበት። ብፁዕ አቡነ ገብርኤል የእናቶቻችን ብለው የዘማርያንን እንዲህ የሚባል መዝሙር አለ ብለው ነው ለእኔ እምዬ ማርያም ቤዛ ነሽ አሉ ለዓለም። እናቶቻችን ይህን ካወቁ እኮ ትልቅ የቤተክርስቲያን ትምህርት አላቸው ማለት ነው። ቤዛነሽ አሉ ላለም። አዎ፣ ይህን ብቻ እኮ ብሎ ከክርስቶስ ቤዛነት ጋር ደግሞ እንደማያደባልቁ እዛው የእናቶቻችን መዝሙር ላይ ኔኔ የሚየ ማርያም ቤዛነሽ አሉ ላለም እሉና እሷ አስተወልዳ ወልዳ ለእኛ ሰጠችኝ መዳኛ እናቱነሽ እና ለመዳን ዓለም አለ። ብዙ ዛው ላይ አለ እኮ አንዱ ስንኝ ብቻ ነው ማለት አለ። ተወልዳ ወልዳ ሰጠችን መዳኛ፣ መድኃኒት የሆነውን ክርስቶስን በመውለዷ ነው ቤዛዊት ዓለም ያሏት አንዱ ምክንያት እሱ ነው እንጂ ሌላ የክርስቶስን ቤዛነት ለድንግል ማርያም ሰጥቶ የዘመረ ዘማሪ እንግዲህ፣ በቀጣይም አንድ የምናስደምጣቸው ቪዲዮ አለ። ተሳስቶ ነው ወይ ዳህፀልሳን ነው ወይ እንዳንል ራሳቸው ብፁዕ አቡነ ገብርኤል በሌላ አውደ ምሕረት በዛ ቤተ ክርስቲያን አካባቢ ላይ በአለንክስ ላይ ይመስለኛል። ቀደም ብሎ የተቀረጸ ነው። በድጋሚ ቃል በቃል ፍጡር ቤዛ አይባልም፣ ማርያም ቤዛ አይደለችም፣ ሚካኤል ቤዛ አይደለም፣ ገብርኤል ቤዛ አይደለም እያሉ ያስተማሩት ትምህርት አለ። በድጋሚ ማለት ከዛ ፍኖተ ጽድቅ ላይ ኋላ ላይ የተገለጠ ነው። የሆነ የመዝሙር ምርቃት ላይም ነግራችሁ እንደሆነ ወይ አይተ እንደሆነ ተመልክተ እንደሆነ ብዙ ስህተቶችን ይሄ ቤቱ ገፊ ነው። እዛ ላይ ዝሆን ከአንድ የዝሆን ጉልበትና ከሀያ ፈረስ ጉልበት በላይ አገልጋዮችን የሚገፋ ነው። የኢየሱስን መዘመድ ተጀምሯል። አሁን ትንሳኤ የበራ ነው የሚሉትን አቅርቤላቸዋል። እና በጣም በጣም ድርሰት ነው ይሄ ትርክት ነው የሚሉ ገድላትና ድርሳናትን ለማጣጣል እና ደግሞ ኦንሊ የፌዛሎን የሚለው እምነት ብቻ ያደናል የሚለውን የሉተራዊ ሀሳብ የከፊያታዊ ዜማ ጋር ያገናኙት ድነት በቅጽበት የሚለውን እሳቢ ያመጡበት። በጣም እና ሲናገሩ እንኳን ይቅርታ ቃላቸው ላይ ያረሱ ቅዱሳን እያሉ ሲጠሩ የነበሩት ካያቸው ትኩረት ሰታችሁ ከሰማችሁ እና አንዳንዴ ብፁ አባታችን ብፁ አቡነ ገብርኤል ምንድን ነው ያላቸው ነገር አቅደውበት ነው አስቦበት ነው ከጀርባቸው ሰው አለ የሚንልበትን ነገር እንድንጠራጠር የሚያደርግ ነገር ይዘው የመጡት እጅግ። አንድ አይደለም ሁለት፣ ሶስት፣ አራት ከዛ በላይ ነው። ስህተታቸው በጣም ብዙ ነው። ፍጹም ኦርቶዶክሳዊ ያልሆነ እሳቤ የብፁሕ አባታችንን ሀሳቦች የሚያንሸራሽሩት ኦርቶዶክሳዊያን አሉ። ፕሮቴስታንቶች በአጠቃላይ ፌስቡካቸው፣ ዩቲዩባቸው፣ ቲክቶካቸው ብፁሕ አቡነ ገብርኤል እያሉ ብፁሕ አቡነ ገብርኤል እያሉ ጭራሽ ምዕራ የምዕራብ ሸው ሀገር ስብከት እያሉ በረከቶቱ ይደርብን ማለት ነው የቀረው እንባርኮታለን፣ እንጸልይሎታለን የሚሉ በጣም በዝተዋል። ለምን? ኦርቶዶክሳዊ ያልሆነ ሀሳብ በማምጣታቸው ፕሮቴስታንታዊ የሆነ ሀሳብ በማምጣታቸው ደጋፊዎቻቸውን በጋድ ተመልክተናቸዋል። እነዚህ ዛ ሳሙኤልን እኮ ተመልክተናል። ስንቶቹ ነው ከእሳቸው ጎን የቆሙት? ለምን ኦርቶዶክሳዊ ያለሆነ ሳቤ ኦርቶዶክሳዊ ያሉን አስተምሮ ስለሆነ ነው። ጳጳስ ናቸው። ስለዚህ ጳጳሳት ሁሉ ሀሳባቸው እንደዛ ነው። አሁን ማሳያቸው ሁለት ደሳስ ቢሉ በረከታቸው ወላችን ላይ ጠር ብፁ አቡነ ኢሳቅ የወላይታ ሀገረ ስብከት ሊቀ ጳጳስ ደገኛ ትውጥቅን አባት ብጹ አቡነ ዘካርያስ የምዕራብ ጎጃም የእነሱን የአባቶቻችንን መልእክት አሁን አስደምጣቸዋለሁ። አትደንግጡ ኢየሱስ ቤዛ ነው ማርያም ቤዛ አትባልም እንዳሉት ብፁዕ አቡነ ይስሐቅ አትደንግጡ ማርያም ቤዛ ናት ብለዋል ብፁዕ አባታችን ብፁዕ አቡነ ዘካርያስ አረገ አባታችንም እንዲህ ብለዋል የሁለቱንም አባቶች በተከታታይነት ላስደምጣችሁ እባካችሁ ኦርቶዶክስያን ላይክ አድርጉ ሁላችሁም ሁለት ሺህ በላይ ሶስት ሺህ በላይ ላይክ ያስፈልገዋል ኮመንት አድርጉ ሼር አድርጉ በቲክቶክ በፈለጋችሁት ማህበራዊ ሚዲያ አጋሩት እውነቱ ይገለጥ እንክርዳር ሆኖ ቤተክርስቲያንን ወደኋላ ኋላ ለመጎተት የሚሄዱትን አካላት እናጋልጥ። መረጃዎችን ስናወጣ የእናንተ ትብብር ያስፈልገናል። ስለዚህ ከንፈር መምጠጥ ምናምን፣ አንገት መጥፋት ምናምን ሳይሆን ጣት መቀሰር ሳይሆን ላይክ በማድረግ ትብብራችሁን አሳዩ። ሁላችሁም ኦርቶዶክስ ሆናችሁ ላይክ አድርጎ ወደ መረጃችን እና ደግሞ ሰሞኑን በሚዘራው ነገር አትረብሹ። እመቤታችን ቤዛዊ ታረ ነው እኛ ማርያም

ይሄን መካት ሂደት ነው ማለት ነው። ያ በእንተስማ ለማ አንዷን እንጀራ ሳይነ ቅድስት ብለው አንዷን እንጀራ ለስድስት ወልቶ ይሆናል። ያ እና ስለዚህ እመቤታችን በጸሎቷ ውሃውን ወደ ወይን በምልጃዋ አስተምሮ ይህን ታምር ያለ ነው እና ስለዚህ

ከጉዱሉ ዓለም ወደ ሙሉ ዓለም የመለሰች ጌታን ጸንሳ ወልዳ ለኛ የሰጠች የሕይወት እንጀራ የሰጠች የሕይወት ውሃ የሰጠች። ስለዚህ እኛ ማርያምን እንወዳታ፣ እናከብራታ፣ ቤዛዊተ ዓለም ብለን እንጠራታ። ይህ ሳይገባን ቀርቶ ቆረሰች፣ ተሰቀለች ብለናል። የጌታ ክብር አለው የእሷ ክብር አለ እጅ ደረጃ ከዚህ ያላቸው ታችሁ ቃውንት መመራሉ ሁሉ እግዚአብሔር ይመስገን። ስለዚህ አይዟችሁ፣ በእውነቱ ንጽና። አሁንም የቅዱሳን አባቶቻችን የጻፍቀን የሰማዕታት እና አሁን ተክለ ሃይማኖት ጸሎት ከኛ ጋር ስላለ በረከታቸው ከኛ ጋር ስላለ እመቤታችን ከኛ ጋር ስላለች ምንም የሚያሸብረን ነገር የለም። ቤዛዊት ዓለም ትባላለች። ቤዛዊት ዓለም የምትባለው በዚህ ነው። ያ ከስቶ ያነሳውን ስጋ ከመለኮቱ አወህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛዊ ዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስ ነው ሁሉ ህሙማንን በመፈወስ ስንቱን ስንቱን ታምራት በማድረግ እያዳነች እየፈወሰች፣ ወላዲት አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲት አምላክ ቤዛዊት ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል፣ ቤዛዊት ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው ማዋሲት ማርያም ዘወርቅ ጠረጴዛ አለፍ እየለበለው እንዲያጠር ማርያም ዘወርቅ ጠረጴዛ፣ ይኩነን ነቤዛ፣ ንግደትኪ ቁስቋ ምምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነን ነቤዛ ንግደ ትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት የተጓዝሽው ጉዞ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው ከቅዱስ ያሬድ ልንበልጥ ነው? እሱ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳናዊ ሰዓት ይሴብ ውጪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም በእኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት፣ መላእክት በልሳነ እሳት ይሴብሑኪ ይነው ይህ ነው። እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም ይህነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው። ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ለእኛ ቤዛ ይሁነን። የብፁዋን አባቶቻችን በረከታቸው በሁላችን ይደር። ደግሞ በቀጣይ አንድ ሰበር የሆነ መረጃ አሰማችኋለሁ። ሌላ በድጋሚ የተሳሳቱት ቪዲዮ በእጃችን ገብተዋል። ላይክና ሼር በማድረግ ሁልጊዜ የአሮስ ማለዳ አንድ ሰዓት ተኩል፣ አንድ ሰዓት ከ አርባ ምሽት አንድ ሰዓት ላይ በቀን ሁለት ጊዜ ኦርቶዶክሳዊ መረጃዎችን አቀርብላቸዋለሁ። የአሮስ ሁለት ላይም እንዲሁ ተመሳሳይ አንዲት ረዕሰ ጉዳይ ከብፁዕ አቡነ ገብርኤል ጋር የተገናኙትን ብቻ አስራ አምስት ቀውሰን እየሰራ ነው። የአሮስ ሁለትንም ተቀላቀሉ። በዋነኝነት ግን በቃ ቪዲዮ ስትከፍቱ ላይክ በማድረግ ጀምሩልን። ተሰነባበትም በሌሎች መረጃዎች የመመለስ ይሆናል። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ።